ታል መድብል ይሄንን ከሰማ በኋላ ብሩክ ትልቅ አደጋ ውስጥ እንደሆነ በጣም አዘነ። ዝናና መሐሌት ለማደር ወደ ክፍል ቢገቡም መሐሌት ያሰበችው አልተሳካላትም። መሐሌት ወደ ቤት ከተመለሰች በኋላ ዝና አንቆ ባህር ውስጥ ሲወረውረኝ አይቻለው፣ አይቻለው ዝና በጣም ነ የተቀያየረብኝ አለቻት ለኤፍራታ ኤፍራታም ተመለሽ እናተኝና ህልሙን ጨርሺ እያለች ትገኛለች። መድብል ኤፍራታን ደውሎላት ማታ ስታወሩ፣ ስልኩን ክፈችና፣ ከፍታ አርጊው የምታወሩትን በሙሉ እኔ በጆሮ መስማት ፈልጋለሁ ብሎ ሪከርዱን ለመድብል አሰማች ኤፍራታ። መሐሌት ስለ ብሩክ ዝና ምንም አላለሽም እንዴ ብትላትም አልነግርሽም ከበፊት ስህተቴ መማር አለብኝ በአሁን ሰዓት ዝና የሚፈልገው ብሩክን ሳይሆን ሞገስን ነው ስለዚህ ደግሞ ትልቅ ችግር አለ ብሎኛል ሞገስ ስለሚፈልግ እኔ ቤቱ እስከሚገዛልኝ ድረስ ምንም አይነት ሚስጢር አላባክንም ከእንግዲህ የምሰማውም ዝናን ነው አለቻት ምሳሌ አባዬ ለምንድን ነው የማይደውልልን? ቅድስትዬ ተሄደ እኮ ብዙ ጊዜ ሆኖታል፣ ብላ አስጨነቀቻት። ቅድስትም ይደውልልሻል፣ ምሳሌዬ፣ ስራ በዝቶበት ይሆናል፣ ብላ ምሳሌን አጽናንታታለች። ምሳሌ ከእንግዲህ እናቴ ነዋ የምትሆኝው የትም አትሄጂም አይደል? ብላታለች። ቅድስትም ለምሳሌ ቃል ገብታላታለች። እናትሽ ነው የምሆነው፣ የትም አልሄድም ቢርብሽም ቢጠማሽም ቢከፋሽም ብትደሰችም አብሬሽ ነው የእኔ ቆንጆ ብላታሌ ማለት ነው። በጣም ነው ደስ የሚለው። ቅድስትዬ ቃሏን አክባሪ። ሰላም ውድ ተመልካቾቼ እንዴት አላችሁ? በመላ ዓለም የምትገኙ ኢትዮጵያንም ኤርትራውያንም ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ ካርጉኝ ለነባሮች በቅነት መታሽ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውራል የሰውራችሁ እላለሁኝ። ምሳሌ ድራማ ክፍል 76 ላይ ደርሷል። መሐሌት ከዝና ጋር ለማደር ብትሄድም ዝና ግን አንቺ መተተኛ መሰሪ ብሎ መሐሌትን አንቋሾ ከክፍሉ አስወጥቷታል ማለት ነው። አንተ ያለሉላ ምንም አይነት ሴት በዙሪያክ አይታየክም እንዴ ብትለውም አደለም አንድ ቀን መቶ ቀን አብረሽ በተኛ ለአንቺ ልቤ አይሞቅም እያላት ትገኛለች። እንዴት ብትደፍሪ ነው? ይሄ ብልግና ነው እንጂ። አስክረሽኝ በግድ ልትደፍሪ ነው ብሎ መሀሌት ላይ አፈጠጠባት። መሀሌትም አንተ ነህ እኮ የዘከኝ ገባ ከው ፈልገህኝ ካላደርን ብለህ ሰክረን የጠበከኝ ብላ መለሰችለት። እንደ ውሻ አንቋሾ ከክፍሉ አባረራት። ወደ ቤት ከሄደችም በኋላ ኤፍራታ፣ እንዴት ነበር አዳርሽ? ብላ ብጠይቃትም፣ እስኪተኝ ምንም ነገር አላረግንም ሆዴ ብቻን የሞላው ብላ ዝም አለቻት። እና መረጃውን ወደ ስልክሽ አስተላለፍሽ? ብትላትም ምንም ነገር ሰውየውማ፣ በህልሙም በእንቅልፍ ልቡም ሲሄድ ነው የሚያድረው፣ እንኳን ስልኩን ሊያስነካኝ ብላት አለች። ሉላና ዳጣ ሉላና ሞገስ አብረው መዝናናትን ጀምረዋል። ዛሬ ግን እንዴት ልንወጣቻን አለችው ሉላ። ሞገስም መድብል ቀላል ሰው እንዳይመስልሽ በእርግጥ ዕድሜ ልኩን ያሳለፈው እስር ቤት ነው፣ እሱም ሆኖ ደግሞ በተልካሻ ነገር አልነበረም። ግን ዝና እንዴት እንደሚከታተለን መድብል ደርሶበታል። እሱንም በኢቲኤም ነው፣ ከአንድም ሁለቴ ከኢቲኤም ብር ሳወጣል ነበረ ዝና ባስቀመጣቸው ሰዎች ሲደርስብን የነበረው አላት። ሉላም ይሄንን ካወቀች በኋላ ስለዚህ በግማሽ በኩል ነፃነታችን አለን ማለት ነው ብለዋለች። አዎ ሉላዬ ምንም እንዳትፈሪ እያላት ይገኛል። ይህን የመሰለ ውበትና ይህን የመሰለ ቁንጅና ነው እንዴ! ዝና ግን እንዴት አይታየውም? በር እየዘጋ እየቆለፈ እቤት ውስጥ ሲያግትሽ የነበረ ብሎ ሞገስ ቢላትም፣ ሉላ አንተም እኮ ከዝና ትተናነስም ያው ነው ብለዋለች። ሞገስ እኔ እኮ እየፈራሁ ነው እያላት ይገኛል። ማለት ነው ብቻ መድብል ስለ ብሩኬ በጣም እየተጨነቀ እና እየተጠበበ ይገኛል። ዳጣንም ጭምር ስለ ቡራ ምን አዲስ ነገር አለ አለችው። ዳጣ ወደ ቤት መጣ? ምንም ነገር የለም ግራ ገብቶኛል። ይሄን ጉዳይ ግን ሞገስና መሀሌት መሆን አለባቸው፣ ሞገስና ዝና መሆን አለባቸው። ስለዚህ ለምን እነሱን ዝናን አግተን ስለ ብሩክ አይጠይቀውም ብሎ ስላት፣ ዳጣ እንዴ ሞጌ ምን እያልክ ነው? አግተን ነው የሚባለው? አግቶ አትበለው እ እያለችው ነበረ። አዎ ልክ ነው፣ ተባብረን ብሩክ የት እንዳለ ማወቅ አለብን ብሎ አለ ሞገስም። ዳጣ መድብልን በጣም ታስፈራለክ፣ በጣም ነው የምታስፈራው። ሚስታለክ አለችው። የለኝም፣ ልጅስ የለኝም አሀ፣ ተው በቃ። ነካ እስር ቤት ነው እንትን ያልከው እስር ቤት ደግሞ ሚስት የለም፣ እያለችው ነበረ። አዎ ፖሊሶች የሉም እንዴ ብላ ጠየቀችው መድብልም። እና እነሱ እናስወልዳቸው እንዴ አላት። እና ብትለውም አይፈልጉም ብሏታል ማለት ነው። አሁን እሱን ተይና ሂድና ምግብ ስሪ የሚላትም እኔ ብላ ደንግጣለች። ያው ዳጣ ሙያ አትችልም፣ ያደገችውም ጎዳና ላይ ስለሆነ ምንም ነገር ሙያ የላትም። እንደውም ከዳጣ ምሳሌ በጣም ሙያ አላት ቅድስት የስር ስላደገች ማለት ነው። ሆኖም ግን ሽንኩርቱን ተከተፍክልኝ እሰራለው አለችው። መድብል በጣም ነበር የሳቀው። ሽንኩርቱ ተከተፈማ እኔም አያቅተኝም አልሰራውም እንዴ እያላት ነበረ። ግን ቅድስትና ምሳሌ የት ሄደው ነው በጥላ ጠይቃዋለች ማለት ነው። እንግዲህ ምሳሌና ቅድስት ምሳሌ ልታመጣ ትምህርት ቤት እንደ ሄደች ነው። አንተ አትሻልም ነበር እንዴ ዝና እ ምን ዝና እኔ እያለሁማ ማንንም ማንንም አይነካም ብሏል ማለት ነው። ይሄም እንግዲህ በብሩኬ መጥፋት በጣም የተጨነቀው መድብል ዘዝናም ቢሆን አንላቀቅም እያለ ይገኛል። በአሁን ሰዓት ኤፍራታ ስልክ ደውላ ነበረ ለመድብል። ስራሽን በአግባቡ እየተወጣሽ አይደለም ማለት ነው። መሐሌት አብራን ያደረችው ግን ስለ ብሩክ ምንም የነገራት ነገር የለም ብላ ለመድብል ብትነግረውም በቃ ማታ ስታወሩ ስልኩን ከፍተሽ የእናንተ የምታወሩ እንትን መስማት አለብኝ ብሏታል። የፍርሃታ መድብል እንዳላት ስልኩን ከፍታ መሐሌትን በጥያቄ አፋጠጠቻት። መሐሌት ዝና ብሩክ አደንዛዥ እስከሚሰሩት ከሚሰሩት ጋራ ይሰራል ብሎ ያላትን ባትነግራትም፣ ሚስጥር ነው ዝና ለማንም እንዳትነግሬ ብሎኛል። ከዚህ ቀደም ስህተቴ ተምሬ ያለው በፊት ነበረ ስለ ብሩክ የሚያወራው አሁን ግን የሚፈልገው ሞገስንና ሉላን ብቻ ነው። እኔ ደግሞ ቤት ውስጥ ከሚገዛልኝ ድረስ ምንም ነገር ማውራት አልፈልግም ብላለች። መድብል ግራ ስለገባው ለአንድ ወዳጁ ባንክ ቤት ለሚሰራ ስልክ ደውሎ ነበር። እሱንም አንድ ችግር ገጥሞኛል፣ እንደው ይቅርታ መጥቼ ሳልጠይቅ ቢለውም ችግር የለውም ይቅርታ ማረግልክ አንድ ነገር ስተባበረ ነው። ብሩክ ጠፍቶብናል። ስለዚህ በሱ አካውንት ደግሞ ማን ብር እንዳስገባ እንድታይልኝ ነበር አለው። ብሩክ ብር ያስገቡለት ሁለት ሰዎች እንደሆኑና እነሱም ባለስልጣን እጃቸው ረጅም እንደሆነ ነግሮታል። መድብል ይሄን ካየ በኋላ ራሱን መቆጣጠር አቃተው። ወይኔ ወንድሜ ከየት በኩል ነው ከዚህ ጋር ደግሞ የተገናኘው ብሎ ደነገጠ። በጣም ነው የሚያሳዝነው፣ ውድ ተመልካቾቼ። ብሩክ እንግዲህ በዝና በኩል ይሄ ሁሉ ጣጣና ተንኮል ውስጥ ከቶታል። ብሩክ ቤቱ እንደተሸጠ ነው እንጂ በዝና በኩል መጥቶ አጉል አደጋ ውስጥ እንደገባ በምክንያት እንደታገተ የምናውቀው ጉዳይ አልነበረም። እንግዲህ ይሄኛው አዲስ ፍንጭ ስለ ብሩክ ተገኝቷል። ይህም በጣም ደስ የሚል ነው። ዝናም ወደ ሐዋሳ እንደሄደ